ወይኔ ዛሬ እረሙና ሶሲ እንዴት እንዳስደሰቱኝ እንዴት እንዳስደሰቱኝ! ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት፣ ወይ ቅሌት! መዋረድ እኮ ነው። ማርያምን፣ ዳኒ እንደዛ ጉራህን ስትነፋ እንደዛ ስትቸረችር፣ በስማምቡል፣ ወይኔ አንተስ ጉረኛ! እውነት አንተ ሀይሚ ትክክለኛ አንተ ፍቅረኛ ብትሆ ማለት ነው፣ በቃ መሬት ራሷን ከምትል ሰው ነህ ማለት በጣም ጉረኛ አለ። ይኸው መቶ ሰብስክራይ መቶ ሺህ ሰብስክራይ ሞልተካል፣ አሁን ውጣ በቃ ከነሱ ላይ ውረድ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም እኔ በጣም ደህና ነኝ ክብሩ ይስፋ ለመድሃኒዓለም ማለት በጣም በጣም ደስ ብሎኛል ስላችሁ ደስ አላለኝም ሀይሜን ግን በጣም ስለምወዳት ክፉ ካፌን መውጣትም ከበደኝ ምን ልበል ምን ብዬ ልናገር ሲመልሱልኝ እናንተ ብትሆኑ የምትወዱት ሰው እንዴት ነው? መሬት የምትፈርደው ለአራሹ አይደለ? እኔ ሀይሚን በጣም መወዳት የማከብራት ሰውናት ማለት ነው። በዚህ ያልክ ደግሞ እንደዚህ አይነት ቦታ መገኘቷ ደግሞ በጣም አበሳጭቶኛል ማለት ነው። ለምን ይሄ ይሄ ሁለት መቶ ሺ ከማንጋ እንደጥ እንደመጣ ከማንጋ እንደነበረ ይታወቃል። ገባችሁ አይደለ? ይታወቃል ማለት ነው። ብሩክ ነው የዚህ ሁሉ የልፋቱ ዋጋ ማለት ነው። በቃ ብሩክ ያሌለበት ነገር ለእሷ የፈለገ ቢለያዩ ደስታ አይሰጣትም ማለት ነው። ሲቀጥል እሺ ሰርፕራይዝ ነው ሰርፕራይዝ ነው ከተባለ አንቺ ከዳኒ ጋር ምንም ግንኙነት ካሌልሽ፣ ምንም አይነት ስሜት ካሌልሽ፣ ለሱ ቦታ ካሌልሽ፣ ለምንድን ነው ሲደውልሽ የምትሄጁ ሲጠራሽ ለምንድን ነው የምትዩ? ሲጠራሽ ለምንድን ነው ስልክ የምታነሽለት? በጓደኞቹ ሲያስተዋውቅሽ ለምንድን ነው ይህን ያል እንትን የምትው ቦታ ሰተሹ የምታወሪ? አንቺ ኮፊት ስለሰጠሹ ነው ልጁ መስመር አልፎ በዚህን ያህል ደረጃ ሊያደርግ የቻለው ማለት ነው። አስቡ፣ ሁለት መቶ ሺ የአንቺን ሁለት መቶ ሺ የእሱን መቶ ሺ ማንም ስላላከበረልሽ ነው። እንደዚህ ብሎ ራሱ ውርድ የውርደት ክንን ብሩክን ማከናነብ ጥሩ አይደለም። ማንም ስላላከበረላት ተጣልተዋለች። ሀይሚና ብሩክ ብታ ከአንተ በፊት ነው ቀድሞ እንኳን ደሳለሽ። ሀይሚሻ መቶ ዘጠና ምናምን ሽያለች እንኳን ሁለት መቶ ሰብስክራይብ ሲቀራት እንኳን ደሳለሽ። በሰብስክራይብ አርጓት በተቻላችሁ አቅም። በጣም ጉጉቷ ነው ልደቷም ደርሷል። እስከዛ ድረስ እንኳን እንድትና እንድትንታረቅ ፈልጋል ብሎ ቪዲዮር ሰርቷል ዳኒ። አታሽላል መልካት ስራ ያሊኒ ሰው የለም፣ ያሊኒ ሴትን ልጅ የሚረዳ የለም አትበል። መጀመሪያ በቅጡ ሶሲን አስደስት፣ ከሶሲ ያለን ችግር ጥራ፣ ሌላ ሁለተኛ ሴት ጋር ከምትለጠፍ እንዴ። የእውነት ነው እኮ የምነግርህ፣ የእውነት ነው የምነግርህ ማለት ነው። ምን አይነት ነገር ነው አንተ እያደረግህ ያለከው? ምን አይነት ነገር ነው እየሰራክ ያለከው? እንዴ፣ የብስ እኮ ነገሮችን እያበረድክ አይደለም። በዛ ላይ ብሽሽቅክ እንዴ ባይዘ ወይ ልጅቷ ምንም አይነት ደስታ የለባትም። በጣም ነው የደነገጠችው ማለት ነው እንዳላሳ ፍርክ ሰው አለ አለች ከበደኝ። ማለት የሆነ ሼም ነገር አለ ባህላችን። ባይዘ ወይ እኛ ባህል ሼም የሚባል ነገር አለ ማለት ነው። ለዛ እንዳላሳፍርክ ከበደኝ ምናምን አለች። በዛ ሊያልክልም ደስቷ ነው ለሷ። ሁለት መቶ ሺህ ሰብስክራይብ ማለት በጣም በጣም ከባድ ነው። የደስቷዋ ቀን ነው፣ ለማክበር የተዘጋጀው ነበር አለች። ሲቀጥል ከቡቡ ጋር ሀይሚ የምታከብሩ አይመስለኝም ነበር። ለምን? እኔ መጀመሪያ ቪዲዮን ሳላይ መፍረድ ምንም አልችልም ነበር። ግን ሁሉን ነገር እያበላሸ ያለው ሀይሚ ሳትሆን ዳኒ ናት፣ ዳኒ ነው ማለት ነው። ለምን ረሙ ትዝ ካላችሁ ከሁሉም ጀማው ረሙ ደብሮት ነበረ ማለት ነው። ደስተኛ አይደለም። መጀመሪያም ሲመጣ ያለ ሲያወራ እነዛ ጓደኞቹ ይስቃሉ፣ ይተራረባሉ፣ ይጫወታሉ። ረሙ ግን ግጹም ብሎ ነው የመጣው እና አንደኛው ስሙን አላውቀውም ቲክቶክን ላይ ነው የማውቀው ማለት ነው። ምንሆንን ጥቁር የለብስኩ ምናምን ሲባል በቃ ያላቸውን ነገር ስለሚያቅር ረሙ ከና ብሮሽ ጋር ጓደኛ ማቾች ናቸው። ግን ያው እኔና ብሮሽ ጓደኛ ከሆነ ደግሞ ብሩክና የሚን ያውቃል ያውቃል የመጡበትን ቦታ ያውቃል። ከመንግስተን እንዴት እንደደረሱ ያውቃል። ሀይሚ ሁለት መቶ ሺህ ስለገባሽ እንኳን ደስ አለሽ። ነገር ግን ይሄ ቦታ ለአንቺ አይመጠንም ማለት እውነቱን ነው። ለአንቺ አይመጠንም። ገባሻለ። በዚህን ያህል ልክ ደግሞ በሶስ ይመዋረድ በጣም ከባድ ነው። ውርደን ነው ይሄ። ሰው ነገ አንቻውን ዛሬ ራሱ ትልቅ ነገር መውሰድ ትችያለሽ፣ ሃይሚሻ በጣም ትልቅ ትልቅ ትልቅ ፖይንት መውሰድ ትችላለች። ብዙ ነገሮች መታይሁልሽ ይሄ ነገር ነው ቺት ያደረገብኝ፣ ይሄ ይሄ ነው ብለሽ አሳየችሽ አለ እሱ። ከዚህም በፊት ከእሱ ጋር ጓደኛ እያለ ራሱ ሌላ ሴት ጋር እንደሚሄድ ነው ኮምፕሌን ስታደርግ የነበረው ማለት ነው። በዚህ ኒያ ልክ ደግሞ እሷ ናት ከመጀመሪያ ጀመረ። እናንተ ለዛውም ሀይሚ ነብሮኬ በቀላል መንገድ ነው ተመልካች ዘንድ ቶሎ ተወዳችኋል፣ ምናምን ቶሎ ተከብራችኋል፣ አድጋችኋል። ዳኒ ሬስት ግን አራት ዓመት ሙሉ ነው ሶሻል ሚዲያ ላይ የተቀመጠው ማለት ነው። አራት ዓመት ሙሉ ከእሷ ጋር አብረው ሲወድቁ ሲነሱ እሷ ነበር ስኬቱ ማለት ነው። የእሷን ሰላሳ ሺህ ሲያከብር እውነቱን ነው ያለው። ላንች ቦታ ሰጥቶ ይሄ ያንሳይድ ለማናደድ ብሩክን ለማናደድ ማለት ነው። ግን ብሩክ አሁን ከሶሲ ጋር ያለውን ግንኙነት በቃ አቁማል። እኔ ባለፈው ከተገናኙ በኋላ ምንም አይነት ነገር ከሶሲ ጋር ቪዲዮ ሰርቶ አያውቅም ሰርቶ አያውቅም። ለምን በቃ ያላቸውን ነገር ጨረሱ። እንድታሳምንለት እንድትነግረው ነበረ ከአንቺ ጋር ብዙ ጊዜ እየመጣ ሲያወሯ የነበረው ከእሷ ጋር እውነታው፣ እሷ ጋር ስላለ ሴቶች ለሴት ታምናላችሁ፣ ወንድል ባታምኝም እሷን ታምኛለች ብሎ ነው እንደዚህ እንትን ሲል የነበረው ማለት ነው። በዚህ ግን የዳኒ በጣም ይለያል። ተሽለጠለጠ፣ ተሽለጠለጠ፣ ተሽለጠለጠ ማለት ነው። እንዴ በቃ በጣም በግድ ፍቅረኛ ይት ሆን በግድ በግድ ቀለበት ላድርግልሽ፣ እንዴ በግድ ላስደስትሽ። እኔ ከብሩክ በላይ በጣም አዋቂ ነኝ፣ ከብሩክ በላይ ጀንትል ነኝ፣ ከብሩክ በላይ ውስጥሽን ማንነትሽን አውቃለሁ አላልክም? ዲ በጣም በጣም በጣም መልክ ሰራ። የእውነት ምልክ ማለት ነው በዚህን በዚህን ያህል ልክ እንዲህ ትወርዳለህ ብዬ በዚህን ያህል ልክ አንተ እንደዚህ ታረጋለህ ብዬ ጠብቃለሁ። አንተ በጣም ከማድረግ ወደ ኋላ አትልም። አንተ በጣም ባለጌ ነህ። የእውነት ብነግርህ ዳኒል ያል በቃ አሁን ልጅቷን ተፋታት። ልጅቷ ራሷን ጥላ ሄዳለች። ስጦቷን አልቀበልም ብላለች። ግን አመሰግናለሁ ይሄ ነገር ስላደረግክልኝ። በቃ ጥሩ ነገር ነው። አስበህ ቦታ ስላደረግላት እኛም እናመሰግናለን። ግን ይኸው ፍቅረኛ ከመጣች አዋረደችክ። ከብዱ ስቃይ መከራ መሃል አግኝቼሻለው። አረባክ አግኝተ ካህጣል ምንነው? ጥርስ ወለቀ? ምንነው? አይነክ ተመታ? ወይኔ ብሩክ የዛ ጊዜ ምንነው? ምንነው? ምንነው? እግሩን ስብር ብር አድርገታ ከቤት እንዳውጣ ብታደርግልኝ ምን አለበት። በጣም በጣም መልክ ሰራህ። እረሙ ረሙ ግን በጣም መልካም ሰው፣ የሰው ጥግ ማለት ነው። ጓደኛ ማለት ረሙ ነው። ገባችሁ አደለ? ያቃል ሰው፣ ማንም ሰው ፀጥ ብሎ ሳይለፋ መቶ መውሰድ የለበትም። አንተም ከሶ ሲገነው ሀይሚም የሚያምርባት ከቡሩ ጋር። ፕሊስ ፕሊስ ፕሊስ፣ ከህይወታቸው ውጣ። ጎ አውት ጎ አውት። ስማ በቃ ጎ አውት። የሰው ህይወት እየመጠበጠ አበጥብጥ። አንዴ ሁለት መቶ ሺህ ማንም አላከበረልሽም፣ አከላ አላከበረልሽ እያልክ አበጥብጣት። እንዴ አንተ ነህ እንዴ ዱባይ ወሰድካት? ቡርኬ እኮ ነው ዱባይ ወሰዳት። አይፎን የገዛላት ማነው? ቡርኬ ነው። አሽቃበትክ ይህ ምንድን ነው ሰላሳ ሺህ ብር የማይሞላ ፕሮግራም አዘጋጅት ታቀራራለህ እንዴ መልክ ትሰራለህ እንዴ ዲ ይሄ ኬኩ ራሱ አንድ ፍሬ ኬክ ተበድሬ የገዛ ነው የሚመስለው በጣም በጣም መልክ ሰራ በጣም በጣም በጣም በቃ ፍቅረኛ ማሾች በግድ እንሆናል አፈልገም ልዩቷ በቃ ፊቷ ራሱ ያስታውቃል በጣም እየቀፈፋት ነው አጠገበ የተቀመጠችው በቃ ሀሚም ክብርሽን ጠብቄ በቃ ክብርሽን ጠብቄ በኋላ አንቺ ነሽ የምትናቅ በኋላ አንቺ ነሽ የምትናቂው። የእውነት ሌብልሽን ታጫለሽ። ከዚህ ሰው ጋር እራቂ ሀይሚሻ። በቃ ማይሆንሽ ሰው ጋ ነው ያለሽ። ሀይሚ ቆም ብለሽ አስቢ። እሱ ዋውቆ በምናምኑ በምናምኑ አታሎሽ ከእሱ ጋር እንድትወኝ የሚፈልገው ማለት ነው። ነገሮች ሳይባባሱ ወደ ነበርሽበት ቦታ ተመለሽ ሀይሚ። እያታለለች ነው ልጁ። አውቆ በእንደዚህ አይነት ነገር በጣም ስማርት ነው። የሴቶች ባህሪ አቃል። ለምን ው ቺታን ብለው ነው ሰርባይደች ሚስቱ ማለት ነው። በፊት ፍቅረኛው ሶሲ ውርደት እሰይ። ወይ ጫማ ወረወረችበት። አሪ አላደረገችው ነገር የለም። እሰይ እሰይ! ሀይሚ ራሱ ተሸማቀቀች። በቃ አሁንማ ካጠገብ ራሱ አደርስም። ምን ታመጣ በሉ ቤተሰብ ከተመቻችሁ ሰብስክራይብ አርጎ ላይክ አርጎ